ሰላም ውድ ቤተሰቦቻችን፣ ይህ ቻናል በገቢዎች ሚኒስቴር የከፍተኛ ግብር ከፋዮች ቅርንጫፍ ጽ/ቤት ዩቲዩብ ቻናል ነው። በቻናሉ አጠቃላይ የታክስ ሕጎች ይዳሰሳሉ፣ ይቃኛሉ። ሸርና ሰብስክራይብ በማድረግ መረጃው ለሁሉም እንዲደርስ ያድርጉ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ ያድርጉ። ጥያቄና አስተያየት ካላችሁ ኮሜንት መስጫው ላይ ማስቀመጥ ትችላላችሁ። በዛሬው ቪዲዮ ቀጥታ ያልሆኑ ታክሶችን በወፍ በረር ቃይተን ቀጥታ ካልሆኑ ታክሶች መካከል ተጨማሪ እሴት ታክስን እናነሳለን ለመሆኑ ቀጥታ ያልሆነ ታክስ ማለት ምን ማለት ነው ከሚለው እንጀምር። ቀጥታ ያልሆነው ታክስ ማለት ኃላፊነቱ የሚወድቀው ታክሱን ለመንግስት የሚከፍለው ሰው ላይ ሳይሆን የመጨረሻ ተጠቃሚዎች ላይ በመሆኑ ቀጥታ ያልሆነ ታክስ ሊባል ችሏል። ይህም ማለት ለመንግስት ታክሱን ገቢ ያደረገው ሰው ታክሱን የሚከፍለው ከራሱ ካዝና ሳይሆን ከተጠቃሚዎች ላይ በመሰብሰብ ይሆናል ማለት ነው። ከራሱ ካዝና የከፈለው ታክስ ቢኖር እንኳ የአቅርቦቱ ዋጋ ላይ በመጨመር ወደ ተጠቃሚው የሚያስተላልፈውም የታክስ አይነት ነው። በዚህም ምክንያት ቀጥታ ያልሆነ ታክስ ይባላል ማለት ነው። ተጨማሪ እሴት ታክስ በእቃ ወይም በአገልግሎት ላይ የሚጣል ቀጥተኛ ያልሆነ የታክስ አይነት ሲሆን ታክሱ ከመጨረሻ ተጠቃሚ ወይም ሸማች የሚሰበሰብ በመሆኑ የፍጆታ ታክስ በመባልም ይታወቃል። ተጨማሪ እሴት ታክስ ከጥሬ ዕቃ አቅራቢው እስከ ቸርቻሪው ድረስ በሚኖረው የግብይት ሰንሰለት ወቅት በሚፈጠር እሴት ላይ የሚሰበሰብ የታክስ አይነት ነው። ስለ ትርጓሜው ይንካን የተጨማሪ እሴት ታክስ ጠቀሜታዎች ምንድን ናቸው? የሚሉትን ደግሞ እናንሳ። ተጨማሪ እሴት ታክስ በርካታ ጠቀሜታዎች አሉት። በዚህ ረገድ ተጨማሪ እሴት ታክስ አነስተኛ ገቢ ባላቸው የኅብረተሰብ ክፍሎች ላይ ሚዛናዊ ያልሆነ ጫና እንዳይፈጠር ያደርጋል። ለካፒታል እቃዎች የሚደረገው የታክስ ተመላሽ ኢንቨስትመንትን ያበረታታል። በሀገር ውስጥ የሚመረቱ ምርቶች ከውጭ ከሚገቡ ምርቶች ጋር ተወዳዳሪ እንዲሆን ይረዳል። እንዲሁም የተጨማሪ እሴት ታክስ አፈጻጸም በደረሰኝ ላይ ተመስርቶ የሚከናወን በመሆኑ በቀላሉ እንዳይጭ በረበር ያግዛል። እነዚህ ጠቀሜታዎቹ ሲሆኑ አሁን ደግሞ የተጨማሪ እሴት ታክስ የሚከፈልባቸው እንቅስቃሴዎች ምን ይመስላሉ የሚለውን እኔ ማናቸውም በተከታታይነት ወይም በመደበኛነት እና በሙሉ ወይም በከፊል የግብይት ዋጋን በማስከፈል ረገድ አንድ ሰው ለሌላ ሰው የሚያቀርበው ወይም ለማቅረብ የሚፈልገው እቃ ወይም አገልግሎት ታክስ የሚከፈልበት እንቅስቃሴ ታክሱ የሚከፈልበት ይሆናል ማለት ነው። ማናቸውም ሰው ታክስ የሚከፍልበትን እንቅስቃሴ በማስጀመር በማቋረጥ ወይም መልሶ በማደራጀት ረገድ የሚያከናውኑ ማናቸውም ስራ ታክስ የሚከፈልበትን የስራ እንቅስቃሴ በማከናወን ሂደት የተከናወነ እንደሆነም ይቆጠራል። የተጨማሪ እሴት ታክስ ማስከፈልን በተመለከተ ማንኛውም በተመዘገበ ሰው የሚከናወን ታክስ የሚከፈልበት አቅርቦት፣ ማናቸውም ሰው ወደ ሀገር በሚያስገባው እቃ፣ ለተመዘገበ ሰው፣ ለመንግስት ተቋም ወይም ከፍተኛ ግብይት ላለው ያልተመዘገበ ሰው የሚቀርብ በቀጥታ በገዢው ታክስ የሚከፈልበት አቅርቦት ታክሱ የሚጣልባቸው እንቅስቃሴዎች ናቸው። በዛሬው ቪዲዮ የተጨማሪ እሴት ታክስ ምንነት፣ የተጨማሪ እሴት ታክስ ጠቀሜታዎች፣ የተጨማሪ እሴት ታክስ የሚከፈልባቸው እንቅስቃሴዎች ተመልክተናል። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት መስጫው ላይ ያስቀምጡ። ስለተከታተላችሁን እናመሰግናለን። በገቢዎች ሚኒስቴር የከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ዩቲዩብ ቻናልን ሰብስክራይብ በማድረግ የበለጠ የታክስ እውቀትዎን ያሳድጉ። ሰላም። አገር ማልማት ነው ግብራችን። ግብር ግብር ከፋዮች የ